በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች እንኳን ለበዓለ ስቅለት በሰላም አደረሰን አደረሳችሁ። ይህች ዕለት ዕለተ አርብ በቤተ ክርስቲያናችን የተለየች የተወደደች ታላቅ ቀን ነች። በቤተ ክርስቲያናችን ይህች ቀን የድህነት ቀን፣ መልካሟ አርብ እንዲሁም ደግሞ ስቅለተ አርብ በመባል ትታወቃለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ለእኛ ሲል ከተማ ሰማይ ወርዶ ከድንግል ማርያም ተወልዶ በመስቀል የተሰቀለበት ቀን ስለሆነ ጌታ ቀድሞ የሥነ ፍጥረት ሥራውን የፈጸመባት፣ አሁን ደግሞ የድህነት ሥራውን የፈጸመባት ዕለት ስለሆነች የተለየች ቀን ትባላለች። በዚች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የማይታመመው አምላክ ታሞ የዋለበት የወደቁን ከትቢያ የሚያነሳ ፈጣሪ እርሱ ሲወርቅ ሲነሳ የዋለበት ሕመምተኞችን የሚፈውስ እውሮችን የማበራ እውሮችን የሚያበራ ለምጦችን የሚያነጻ ጎባጣዎችን የሚያቃና ሲያቃስት የዋለበት፣ ሲገረፍ የዋለበት ለአዳምና ለልጆቹ ድነትን በመስዋዕትነት ለመስጠት የመጣ አስታዳጃችን ጥንተጥላታችን ሰይጣንን አሳሪያችን ዳብሎስን ከነወጥመዱ ድል የነሳበት ታላቅ ለስ ስለሆነ የድህነት ቀን በመባል ይታወቃል። ለአዳምና ለልጆቹ ጌዛ ሆኖ በመልተመስቀል ላይ ተጠቅሎ የዋለበት ዕለት ስለሆነ የስቅለት ዓርብ በመባልም ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ እርቃኑን በአደባባይ ላይ ለእኛ የተሰቀለበት ዕለት ስለሆነ ስቅለት ዓርብ በመባልም ይታወቃል። መልካም ዓርብም ትባላለች። መልካም ዓርብ የተባለችበት ምክንያት ደግሞ ከጌታ ስቅለት በፊት በተለይም በሮማውያን ሕግ ምልክት የነበረውን የወንጀል መቅጫ ምልክት የነበረው መስቀል የወንጀለኞች የአመፀኞች መቅጫ የነበረው መስቀል ጌታችን በደሙ ቀድሶ የህይወት አርማ የዲያብሎስ ድል መንሻ ያደረገበት ቀን ነው። ለዛም እኮ ነው መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። አይሁድ ክህዱ፣ ንሕነሰ አመኑ ወላ አመኑ በኃይለ መስቀሉ ድኅነ። መስቀል ኃይላችን ነው። መስቀል መጽናኛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ግን ይክዱታል ለእኛ ላመንበት መድኃኒታችን ነው እያል የምንጸልየው ሐዋርያው ቅዱስ ጳውሎስም ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት የለኝም ብሎ እንደተናገረው ስለዚህ በመልካሙ ዓርብ ዕለት ጌታችን ኢየሱስ ክርስቶስ በደሙ ቀድሶ የሕይወት አርማ የዳቢዎት መሻ ያደረገበት ዕለት ነው። እግዚአብሔር ልዩ ስቅለት ዓርብ፣ የዓለም ሁሉ መድኃኒት ጌታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ቤዛ ሆኖ በመስቀል ላይ ተጠቅሎ ለዓለም ድነት መስዋዕት የሆነበት ይዋል የተሰቀለበት ዕለት ስለሆነ የተለየ ዕለት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ በወታደሮች ከተያዘ ጀምሮ ነፍሱ እስክትወጣበት ወደ መቃብር እስከሚወርድበት ድረስ በዚህ ዕለት የተፈጸሙ ድርጊቶች ይታሰባሉ ማለት ነው። በዚህ ዕለት ጌታችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተፈጸመው ድርጊት በአመጠኞች ተላልፎ የተሰጠበት እነሱ ያደረሱበት ግፍ የሚታሰብበት ዕለት ይኸውም በአራት ወንጌላውያን ተጽፎ እናገኘዋለን። ጌታችን ኢየሱስ ክርስቶስ ማታ ከተያዘበት ጀምሮ ወደ ሊቀ ካህናት ወደ ቀያፋ፣ ወደ አለቃው ግቢ ወስደው እስከሚነጋ ድረስ የደበደቡት፣ እስከሚነጋ ድረስ የገረፉት፣ ያስተቃዩት፣ እንዲሁም ንጋት አስራ ሁለት ሰዓት ላይ ወደ ሸንጎ አቅርበው በሐሰት የከሰሱት ይህ ሳሬ ሰንበት ነው፣ ይህ ሰንበትን ሽሯል፣ ይህ ሊቀ ካህናቱን ሰድቧል እያሉ የሐሰት ምስክር እየመሰከሩ ኢየሱስ ክርስቶስን በሸንጎ ፊት ያቀረቡበት ጠዋት ሦስት ሰዓት ላይ ወደ ጲላጦስ አደባባይ በጲላጦስ የፍርድ ወንበር ፊት በጲላጦስ ፊት ገትረው የሐሰት ማት ክስ ያወረዱበት የስድ ማት ያወረዱበት እርሱ ሁሉን ቻይ ሁሉን አድራጊ ጽኖት ሳለ እንደማያውቅ ዝም ያለበት ጲላጦስ ሲመረምረው ምንም ያላገኘበት ምንም ሐሰት በአንድ ቤት እንኳን ያላገኘበት ከሄሮድስ ወደ ጲላጦስ ከጲላጦስ ወደ ቀያአፋ እያመላለሱ ያሰቃዩበት ሄሮድስም ምንም ኃጢአት፣ ምንም አበሳ እንዳላገኘበት ሲያቅ አላገኘበትም እና በንቀት አናግሮ ንግሥና ካባውን አልብሶ ያፈዘበት መልሶ ወደ ጲላጦስም የላከበት ዕለት ወታደሮቹ በአራት ማዕዘን አንገቱን አስረው እያንገላቱ ወደ ግራና ወደ ቀኝ እየጎተቱ ያመላለሱበት እንጂ ብዙ ብዙ ጊዜ እየወደቀ የተነሳበት ዕለት ጡንቻቸው የፈረጠመ፣ ልባቸው ያበጠ እነዛ ጠንካራ ወታደሮች ጅራፍ የያዙበት፣ ጅራፍ የጨበጡበት እስከ እጃቸው እስኪዝል ድረስ እስኪቆስል ድረስ ስጋው ከላይ ተነስቶ አጥንቱ እስከሚታይ አጥንቱ እስከሚደቅ የገረፉበት ተራ በተራ ገበጣ እየተጫወቱ ከ6666 በላይ ገረፉት። በዚህም ጌታችን ኢየሱስ ክርስቶስ ገርፈው አረኩምና ህዝቡን በጌታ ላይ አሳመጡ። ክርስቶስን ስቀለው፣ በርባንን ፍታው እያሉ በወንጀል የታሰረው በርባን እንዲፈታ ክርስቶስ እንዲሰቀል አጥብቀው ጮሁ። ይብቻ አይደለም እርጥም መስቀል አሸክመው ከሊጦስትራ እስከ ቀራንዮ ተጉዟል። ወድቋል። ተደፋ፣ ተነሳ። እናቶች ይህን እያዩ አለቀሱ። አስራ ሶስት ሕማማተ መስቀልን ተቀብሏል። ይኸውም ራሱን በዘንግ መተውታ ተኮረተርስ ራስን መመታት አክለሶ የሸዋ ክሊል እያፌዙ የሸዋ ክሊል በራሱ ላይ ደፍተውበታል። ታስወተ ድር ወደኋላ አስረውታን አስረውታል። ስታሞት ሐሞት እንዲጠጣ አድርገውታል። ተጠማው ባለ ጊዜ ዋ ጠማይ ሴለ ሐሞት አጠጥተውታል። ወሪቀ ምራቅ ምራቅ መጥፋታቸው ተቀስፎ ዘባል ጀርባውን ተገርፏል። ተለኛ ጀርባውን ተገርፏል። መስቀሉን አሸክመውታል። በጥፊ መተውታል። እጅና እግሩን ተቸንክሯል። ስድስት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን በዛ በቀራንዮ እሱን ለመስቀል በተዘጋጀው በዛ በመስቀሉ ላይ በሁለት ወንበዴዎች መሃል በመስቀል ቸንክረው ሰቅለውታል። ልብሱንም ዕጣ ተጣጥለውበታል። በመስቀል ላይ ተሳልቀውበታል። ውሃ ጠማኝ በአለም ጊዜ ውሃን የሰጠ ውሃን የፈጠረ ያጠጡት የማያስጠማ ውሃ የሚሰጥን ጌታ ኢየሱስ ክርስቶስን ሆምጣጤ ሰጥተውታል በመስቀል ላይ ሰባት ትላልቅ ተአምራት ተደርገዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ፀሐይ ጨልማለች። ከስድስት ሰዓት እስከ ዘጠኝ ሰዓት ጨለማ ሆኗል። ከዋክብት ረግፈዋል። ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወርቁ ፍጥረ ከመይር አይሁድ ርቃኑ ለዛ አልበሰውን ብርሃደ ብርሃን ያለበታቸውን ክርስቶስን ተሰቅሎ ሲያዩት ተሰቅሎ ሲያዩት እነዚህ ሁሉ ፀሐይ ጨልማ ሆናለች። ሌሎችም ብርሃን ያለበታቸው ክርስቶስን እርቃኑን ሲመለከቱ ከዋክብ ትረግፏል ጨረቃ ደም ሆናለች። እግዚአብሔር ልጅ የቤተ መቅደስ መጋረጃዎች ከላይ ከታች ተቀዷል። ምድር ተናወጣለች፣ ተንቀጥቅጣለች። መቃብሮች ተከፍተዋል፣ ሙታኖች ተነስተዋል። ጌታችን ኢየሱስ ክርስቶስ በመስቀል ላይ ከተሰቀለ በኋላ ነፍሱ ከስጋው ከመለየቷ በፊት ጥላታችን ሰይጣንን በእሳት አውታር በአየር ላይ ወጥሮ አስሮታል። ሲሰቃዩ የነበሩትን በሲኦል የነበሩትን ነፃ አውጥቷቸዋል። ስለ ወዳጆቹ ነፍሱን ከመስጠት የሚበልቅ ፍቅር የለምና ብሎ እንደተናገረው ነፍሱን ለእኛ ሲል አሳልፎ ሰጥቷል። ለዚህ አምላክ እኛ በዚህ በዕለተ ዓርብ የምንችለውን ያህል እየጾም እየጸለይን እንሰግድለታለን፣ እናከብረዋለን። ስጋውን ቆርቶ ደሙን አፍሶ እንድንበላው እና እንድንጠጣው ቅዱስ ስጋው ክቡር ደሙ አድርጎ ሰጥቶና እንዲሁም ደግሞ ያ የዓመፀኞች መቅጫ የዓመፀኞች መስቀያ የነበረውን ያንን መስቀል በደሙ ቀድሶ ጽላታችን ሰይጣንን የምንዋጋበት ምልክት አድርጎ በክብር ሰጥቶናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የተሰቀለው ለእኛ ሲል የተገረፈው፣ ይህን ውለታ እያሰብን እስከ መጨረሻው በዚች ቅድስ ቤተክርስቲያን ፀንተ እንድንኖር ስሙን እንድንቀድስ፣ ክብሩን እንድኖር የእርሱ ፈቃድ ይሁንልን ይቆየል